ሀይ፣ ሀይ ሰላም ሰላም። ቃል ኪዳን ነኝ። እንዴት እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር የተመሰገነ ይሁን። እንትን ዛሬ የማስተምራችሁ ያው ቃል በገባሁት መሰረት ፈጠን ብዬ ተመልሻለሁ። ዛሬ የማስተምራችሁ ምንድን ነው እንዴት ሰዎች ታግ ያደርጉናል ያለኛ ፍቃድ ወይም የማንፈልገውን ነገር፣ ስለዚህ ሪሙቭ ምንም ከማድረግ እንዴት አድርገን ያንን ነገር ታጋችንን መቆለፍ እንዳለብን ነው የማስተምራችሁ። ይህም ጥያቄ የመጣው ከእናንተ ነው፣ ወደ የአጋጣሚ ደግሞ የኔም አልተዘገምና እስኪ እስቲ አብረን እንዝጋ፣ አብረን እንማር። ቀጥታ የራሳችሁ ፔጅ ላይ የራሳችሁ ወል ላይ ትሄዱ እና እዚች ጋ ጭረቷን ስትነኳት የተለያዩ ጽሑፎች ይመጣሉ። ከዛ ውስጥ ሴቲንግ የሚለውን ትመርጣላችሁ ማለት ነው። በእነዚህ ውስጥ የተለያዩ ነገሮች ይኖራሉ። እኛ የምንፈልገው ዛሬ ምንድን ነው? የዛሬ ትምህርታችን ታግን ማስቆም ነው። ታይም ላይንን ታግን የሚለውን ነገር እንመታለን። እዚህ ላይ ፍሬንድ ነው። እዚህ ጋር ኦፍ የሚለውን ነገር ኤዲት ማድረግ አለብን። ሪቪው ፖስት ማድረግ አለብን፣ እኛ አይታኝ እኛ ካየን በኋላ መልቀቅ ማለት ነው። ያ ነገር ኦፍ ሆኗል፣ እኛ ሳናይ ነው የምንለቀው። ስለዚህ ቀጥታ ኤዲት የሚለው ጋር ይሄድና ይሄ ዲዜብል የሚለውን ነገር ወደ ኢኔብል እንቀይረዋለን ማለት ነው። ወደ ኢኔብል እንቀይረዋለን። ከዛ እዚህ ጋር ሁ ካን ፖስት ኦን ዩር ታይም ላይን የሚለውን ኦንሊ ሚ አድርገዋለሁ ማለት ነው። ይሄኛውን ኦን አድርገዋለሁ። እኔ ደግሞ እኔ ብቻ ነው የምለጥፈው ብያለሁኝ። ከዛ በኋላ በቃ አለቀ ማለት ነው። አሁን ቤቴ ተዘግቷል ማለት ነው። የሁላችንም ቤት ተዘግቷል እና ምንድነው ማድረግ ያለብን መሰላችሁ እዚህ ላይ የሚለጠፍን ነገር ቀድሞ እዚች ጋር ምልክት ይሰጠናል። ይሄ ሰው እንደዚህ ለጥፏል እና መቀበል ትችላላችሁ ወይ የሚለውን ያንን ነገር ፖስት በማየት ማለት ነው። ቀጥታ ታይም ላይን ይቅር ወይስ ሂድን የሚለው ወይ ታይም ላይን የሚል ነገር ይመጣል። እሱን ነገር አክሰፕት ታይም ላይን ስናደርገው ወደኛ ይገባል ማለት ነው። እሱን ለማስተማር የግዴታ ሌላ ታግ መደረግ አለብኝ እና እንግዲህ ወይ በሌላ ትምህርት መጥቼ አሳያቸዋለሁ ማለት ነው። እንዴት አድርገን መልቀቅ እንደምንችል ደግሞ ሙሉ ለሙሉ ሳይሆን የምንፈልገውን እየመረጥን ማለት ነው። እንግዲህ የዛሬው ቀለል ያለች ትምህርት ናት። ይህንን ይመስላል። ሌላ ብዙም የሚያስቸግር ነገር የለውም። በነገራችን ላይ የምለቃቸው ቪዲዮዎች ብታውቁትም እንኳን ሼር ብታደርጉት ጥሩ ነው፣ ምክንያቱም የማያውቁ ሰዎች ሊማሩ ይችሉበታልና ነው በሚል ነው። አመሰግናለሁ። እንግዲህ ቃል ኪዳን በነገራችን ላይ አንዳንድ ሰዎች ጥራቱ አይታየንም የምትሉ ሰዎች አብሬ ያየ ይዤ ዩቲዩብን ስለምለቀው ከዩቲዩብ ላይ ያለው ጠራ ስለሚል እሱን መጠቀም ትችላላችሁ። ቃል ኪዳንን በድጋሚ መልካም ትምህርት መልካም ጊዜ ባይ